ምስርና ነጭ ሽንኩርት የወሰደ ሌባ ሌላም ትጠብቃላችሁ። ሳህንም ማንኪያ ምናምን መቁጠራች አይቀርም ሳይክሌ ብላ ታለቅሳለች። እኔ ከቤት ውስጥ ነበርኩ ጥታልኩ፣ ምን ሆነሽ ነው ሳሪ ስላት ሳይክሌ ሰርቀውብኛል አለ ነበር። ይሄ ምታዩት ቁልፍ መቆለፊያ አልነበረውም። ይሄ አሁን ነው አስበይዶ የመጣው ሙለርና ካምባላ ግን። ለማንኛውም ሌባው ራሱ ቪዲዮ ይሄን ቪዲዮ ሊያየው አይወ ይችላልና መግቢያ የለህም። ለማንኛውም ማራ ምን በጣም ነው የሚያስቀነ ሽንኩርትና ምስር የሚሰርቅ ሌባ! ሰላም ውድ ቤተሰቦቼ፣ እንዴት ናችሁ? ዛሬ በጣም ደብሮኛል። በጣም ምን መሰላችሁ ያስደበረኝ ነገር፣ ማታ ላይ እንግዲህ የሆነ ቪዲዮ አለን አውርተን እኔና ሙላር ምናምን ጠዋት እንሄዳለን ተባብለን፣ እሺ ከዛ፣ ጠዋት ምን ቢፈጠር፣ በጣም ብዙ ታሪክ ነው የተፈጠረው። ቤታችን ሌባ ገብቶ አደረ እላችኋለሁ፣ ውድ ቤተሰቦቼ በጣም ነው የሚያናደው ማርያምን፣ ሌባ ከመግባቱ ሳይሆን የሚያናዳችው ሰርቀው ምን እንደሚያደርጉት እኮ ነው በጣም ያሳስበኝ ነገርና በጣም የገርማቸው ነገር። ማታ ስንተኛ ማለት ነው ቤቱ ተዘጋጋ ምናምን በስነ ስርዓት ዘጋሻለኝ። ሙለር ቀድሞኝ ነበርና የተኛው ደክሞት ነበር ስራ ምናም። እንደ አጋጣሚ ደግሞ እኛ ጋ አድሮ አያቅም ብዙ ጊዜ ትላንትና ማታ ነበር ያደረውና ከዛ አዘጋጅቻለሁ ምናምን ከዛ ተኛን ምናምን ነገር ና እዛ፣ ሌሊት አረ ሌሊት አይባልም፣ አራት ሰዓት አካባቢ የሆነ በሩ ድምፅ ሰማው ና ጓጓ ሲል ሰማው። ሙለር ተነስ እስኪ የሆነ ድምፅ አለ ምናም ስለው ገና ጊዜ ነው እንግዲህ፣ በዛ ሰዓት ሌባ ይገባል ተብሎ ማንም አያስብም። ና እሺ ምናም ብሎ ተነሳ፣ መብራት አበራ ምናም። አንቺ ደግሞ ስልክሽ ይሆናል የሆነ ቫይብሬት ሲያደርግ በቃ እንደዚህ አላደል። ሁሌ በጣም ነው የምጠነቀቀው የሆነ የሆነ ድምጽ ምናምና በቃ እንደዛ ነበር የመሰለው። መልሶተኛ ምንም የለም መልሶተኛ እና ከዛ ጧት ስንነሳ እንግዲህ በጧት መነሳት ነበረብን ወደ ገጠር ወተን ቪዲዮ የምንሰራው ነበረንና ሙለር ግሞ በጊዜ ከተኛ በጧት ሁሌ ይነሳል፣ የጧት ሰው ነውና በጧት ነው የሚነሳው። ከዛ በውጭ ተዘግተናል። ሊከፍት ሲል በሩ እንግዲህ በውጭ ተዘግተናልና እስኪ ላሳያችሁ እንደዚህ እንደዚህ ካለ መቸም በውስጥኛ መንከት አንችልም ና በውስጥ ግን በደንብ ነው የዘጋ ነው። አሪፍ መዝጊያ አለው። ለማንኛውም እዚህ ጋር አላወራውም ና በፍጹም ቤት መግባት አይችሉም፣ በፍጹም እና ይሄ ዘግተውት ከዛ መውጫጣን ብቻ በሆነ ነገር አድርገን ወጣን ና በጣም የሚገርመው ነገር ደግሞ አንድ ነገር ላሳያቸው ያው የተሰረቀ ዕቃ ወደ መሀል አሳያችኋል። እዚህ ጋ እስኪ ስልኬ፣ ሌሊት ይጨኋል መብራት ጠፍቶ ነው መሰለኝ። ብዙ ጊዜ የእኔ ስልክ መብራት ጠፍቶ ሲበራ ምናምን ይጨኋል። ና ላሳያ ቻርጅ ላይ ነበር ያደረውና እንደዚህ ቻርጅ አድርጊያለሁ ለእናንተ ላሳይ ነው። ፓር ባንክ ጅ የመጣሁትና አያችሁት፣ ሲንቀሳቀስ ይጨኋል። ቆይ እንደ አዲስ ላሳያችሁና አሁን ቻርጅ አድርጌዋለሁ። ይሄ ቻርጅ ሲነቀል ይኸው ይሰማችኋል። እንደዚህ ነው የሚጮኸው። እኔ ፓስፖርት እስከምከፍተው ድረስ አይዘጋምና ለሊት፣ ይሄ ስልክ ይጮሃል። ቻርጅ ድራይ ስለነበረ ለሊት ሲጮህ ሙለር ተነስቶ ሲያየው እንግዲህ መብራትም አለች ለካ ግን ከመሀል ጠፍታ ነበርና የመብራት መጥፋት ነበር የመሰለን እኛ። ግን ለማንኛውም እቺ ነገር ተጠቀሙባት ከሌባ ታድናለች እ ውድ እንደዚህ ስታረጉት ለሊት ማለት ስትነሱ ወይ መብራት ቆጣሪ አጥፍተው የሆነ ነገር ሊሰርቁ ሲሆን ወይ የሆነ ነገር ብቻ ስልኩ ካነሱት ምናምን ፓስዋርዱ ወዲያውን ስለማያውቁት ወይ አሰብረው የሆነ ነገር እስከሆነ ድረስ ይቺ ስትጨው ማለት ጥሩ ናት። ጥሩ ጥሪ ቶሎ የምትነሱ ከሆነና ይህንን ለማለት ነው ወደ ቤተሰቦች። ከዛ ቀጥሎ ከዛ ይሄ ስልክ ሳሎን ላይ ነበር እኛ ምኝታ ቤት ላይ ነበርና ስልኩ ከቻርጅ ነቅሎ ፓስዋርዱ ሲያስገባ ነው ይሄ ጩኸት የሚዘጋውና ዘጋ። ከዛ ኋላ ተመልሶ ተኛ። መብራቱ ግን አብርቶታል የውጭ መብራቱ ማለት ነው። የውጭ መብራት አበራው እንደበራ ነው ያደረው። ግን ሌባ ምናምን አስበን አይደለም እንደዛ ያደረግነው፣ ዝም ብሎ ነው እንደ አጋጣሚ ብሎ ነው ያበራውና ከዛ ተኛ። በጣም የሚገርመው ነገር ደግሞ እኔ ድምፅ በጣም ነው የምሰማው፣ በጣም ከሁሉም ሰው በላይ ማለት ነው። ድምፅ በጣም ነው የሚረብሽኝ ትንሽ ይሄ ነገር እና ትላንትና እንዴት እንዳልሰማው ገርሞኛል። ለማንኛውም ውድ ቤተሰቦቼ ያደረጉት ነገር አሁን ላሳያችሁ ነው። ይህንን ምጣድ ለመውሰድ እንግዲህ ሙከራ ሊያረጉ ነበር። መብራቱን ያጠፉት እና አላቅም፣ እንዴት እንዳልወሰዱት አላቅም። ወይ መፍታት ተዋል ወይ የሆነ ነገር ብቻ ሳይሳካላቸው፣ ቆጣሪ ያጠፉት ግን ይህንን ሊወስዱ ነው። ጧት እንደተነሳን ቀጥታ ያየወት፣ ወይ ሌላ ትልቅ ነገር አለ ብዬ አልገመትኩም ና ወይ ምጣድ ወስደውታል ነበር ያሰብኩትና ከዛ እንነሳለን፣ አለ ምጣዱ፣ አለ ምጣዴ። ይወስዳል ብዬ ያሰብኩት ደግሞ። እንዴት ምጣዱ ይሰርቃል ሌባ ልትሉ ትችላላችሁ። ሰፈር ላይ ምጣድ ወስደዋል ሰርቀዋልና እዚህ ሶስት ቀን አራት ቀን ውስጥ። ስለዚህ ቀጥታ ያሰብኩት እኔ ደግሞ ምጣዴ የተሰረቀ ነበርና ቀጥታ መጥቼ ምጣድ አለ። በጣም የሚገርመው ነገር ግን እዚህ ጋ የዚህ ነው። በጣም ያስቃሁን እንግዲህ አሁን ልሳቅ ማረኝ። አሁን ገና ሳኩ ከነጋና አሁን እንግዲህ አራት ሰዓት አካባቢ የሆነ ነው። ደህና ኮንኩ በኋላ ነው ይሄንን ቪዲዮ እየሰራሁላችሁ ያለሁት። ማለት ሌባ በጣም ነው የሚገርመኝ፣ እኔ በጣም ነው የሚያናደኝና ይህ ነጭ ሽንኩርት በርበሬ ለማስፈጨት ትላንትና ስንልጥ አምሽተን ስንልጥ ውለን ማለት ነው። ከዛ እንግዲህ የተላጠው ፌስታ ላይ ተቋጥሮ ነበርና የተላጠውን ወስደው ይህን ትተውታል። ይሄ ራሱ ፌስታል አተው ነው መሰለህ አልገባኝም፣ ለምን እንደተውትና ከዛ ሲቀጥል፣ እኔስ ለሳቅ እንጂ ምስር እዚ ጋር ኩሽና አይደለም። ምስር ወስደውብን። የተለቀመ ምስር ነበረ፣ ያልተለቀመ ምስር ነበር። እዚ ጋር ስለ ማለት ምግብ ምናምን ሰራ እዚ ስለሆነ ምስሩም ውጭ ላይ ነበርና እሱንም ወስደውታል። እየቆየን ነው እንግዲህ። በቃ ምንም አልተሰረቀም ብለን ተረጋግተን ከዛ እቃ መፈለግ ጀመርን፣ ምክንያቱም የሆነ ሌባ ገብቶ መቼም በባዶ እጁ አይወጣም። ግን ይሄ ደግሞ ምን አይነት ሌባ ነው ትልታላችሁ? ከዛ ወስዶ ለሚስቱ ሊሰጣት ነው ልትሰራው ነው ምስሩ፣ ነጭ ሽንኩርት በርበሬ ልታስፈጭበት ነው ጥያቄ ምልክት ውስጥ ማለት። ማርያምን በጣም ነው የሚያስቀው ነጭ ሽንኩርትና ምስሩ የሚሰርቅ ሌባ በጣም ነው የሚያናደው። ከዛ ሲቀጥል እዚህ ጋር ውድ ቤተሰቦች ዘይብል ነበር። አረ ዘይብሉንም ላሳያችሁና እዚህ ከዚህ ያላወጡት ኮተት የለም ቆዩማ አላሳያችሁ። እዚህ ዘይን ላይ እዚህ እንደዚህ ነበርና እንደዚህ ብሎ ነበር። ውስጡ ፈትሾ በቃ ምንም ነገር ሲያጡበት፣ ይሄ አላቅም። ለምን እዚህ ጋር እንዳደረጉት አላቅም። እና ባይዘው ግን ተበልተዋል። ይሄም ይሰራ ነበር። የሄድሽ ገመድም ይሰራ ነበርና ይሄንን ለምን እንደተውት አላውቅም። ማለት ምስር መስረቃቸው ካልቀረ ይሄም መውሰድ ነበረባት። አሁን ምስቀው ግን ተላልፈው ቢነው ቤተሰቦቼ። ከዛ እንግዲህ ምንድን ነው ሌላስ ምን አለ ምን አለ ብለን እቃ ምናምን፣ ምክንያቱም ምስርና ነጭ ሽንኩርት የወሰደ ሌባ ሌላም ትጠብቃላችሁ፣ ሳህንም ማንኪያ ምናምን መቁጠራቸው አይቀርም። እየፈተሽን ነበር፣ ሌላ እቃ እንዳጋጣሚ ሆኖ አልወሰዱም። ከዛ ትንሽ ቆየን እና ሳሪ መጥታ ነበር ሳሪ ማለት ትንሿ እህታችን ናት የሙለር የሄቱ ልጅ ና መጣች እቃ ምናምን ሌባ እንደገባ ምናምን ሰማች ና ቀጥታ እሷ ደግሞ ሳይክል አለቻት በጣም የምታምር ሳይክል ሙለር ነበር የገዛላት ና አስራ አንድ ሺህ ብር የህፃናት ሳይክል ማለት ነው ሳውዲ ያለች እናቷ ሳውዲ ያለች ነበር የገዛችላት አስራ አንድ ሺህ ብር ነበር ከወዲያ ነበር የተገዛላት ና ብዙ ጊዜ አትነዳትም እዚህ ቤት ነበረች፣ እና ለካ ውጭ ላይ ናት። አላስተዋልናት። በጭራሽ ማንም ሊያስተውለው አይችልም። ቦታውን አሳያቸዋለሁ ከየት አውጥተው እንደወሰዱት እና እዛ ሳይክሌ ብላ ታለቅሳለይ። እኔ ከቤት ውስጥ ነበርኩ ጥታልኩ ሆነች ነው ሳሪ ስላት ሳይክሌ ሰርቀውብኛል አለች። ወት በጣም ነው የደነገጥኩት። ማለት የመጀመሪያ የደነገጥኩት ደህና እየተረጋጋሁ እያለው ከዛ ኋላ ሳይክል የተሰረቀ ብላ ስታለቅስ በጣም ነው ያዘንኩት። ማርያምን በቃ አላቅም። ከዛ ሄድኩ አየሁት። የሚገርማችሁ ግን ጠዋት ማለት ነው ወደ ሽንት ቤት ሲሄድ ቦታ አሳያችኋለሁና የሆነ እቃ ቀሎኛል፣ ግን አላስተዋልኩትም። እንደተሰረቀ በጭራሽ ማለት ነው አልመጣልኝም፣ ቅልል ግን ብሎኛል። ከዛ እያለቀሰች ምናምን ሄድኩ ያየሁ በቃ እንደወሰዱት እርግጠኛ ሆንኩና እስኪ ላሳያችሁ ቦታውን፣ ና ማሳይልኝ። ነገር ግን ልብስ ምናምን ነበረ እንዴት እንዳልወሰዱት አላውቅም እንጂ ይሄ ራሱ ውጭ ላይ ነበር ያደረው። ከዚህ ሳፋ ላይ ለካ ሳይክል አግኝተው ነው። እዚህ ውስጥ ነበር ሳይክሉ፣ እዚህ ውስጥ። እና ከዚህ ውስጥ አውጥተው ነው የወሰዱት። አረ ሌላም አለ፣ እዛ ጋም ተውትና ፍራሽ ነበረ ከፍ። አይ እና ትልቁ ስህተት የተሰራው ደግሞ ቤተሰቦቼ እዚህ ጋ ነው እንግዲህ በሩ መቆለፍ ያልነበረውም ይሄ ራሱ ተሰብሯልና፣ እውነታቸው ነው የሚሰርቁት። ብቻ አሁን ሙለሬ በሩ በንቅሮት እዚህ ጋር አለ በሩ በንቅሮ። ምንድን ነው የሚባለው? ጅብ ከሄደ ውሻ ጮኸ የሚባለው የሆነ ነገር ስትት የሆነ ነገር ሲያጠቃችሁ አይደለ? እንደዚህ ማድረግ አለብኝ ያላችሁ ቆይታችሁ ከርማችሁ፣ ግን የምትነቁት ከተደረገ በኋላ ነው። እና መደረግ የነበረበት ቀድሞ ነበር፣ ግን እንግዲህ አልሆነም ከወሰዱ በኋላ ነበር ይሄ የምታዩት ቁልፍ መቆለፍ ያልነበረውም ይሄ አሁን ነው አስበይዶ የመጣ ሙለር ና ከአምባላ ግን ለማንኛውም ሌባው ራሱ ቪዲዮ ይሄን ቪዲዮ ሊያየው ይችላልና መግቢያ የለህም ለማንኛውም የምስቃው ተላልፈው ቢነው ቤተሰቦቼ የማንኛው ይሄ በእንቅሮ አሰርቶ መጥቷል ሙለር በህይወቴ ምን ይገርመኛል መሰላችሁ ሌላ ነገር እንደዚህ አያስገርመኝም እና ሌባ ለምን እንደሚሰርቅ ነው ማለት ሰርቀው እኮ ያቺ ሳይክል፣ አሁን ይቺ ህፃን ልጅ በጣም አዝናለች፣ በጣም እያለቀሰኝ ነው ትምህርቱ የተሄደችው እና አስቡት ምን ያህል እንደ ጎዷት ማለት ነው። እነሱ ግን ሽጠው ቢያንስ ብትሸጥ አምስት ሺ ምናምን ነው በግማሽ ነው ሊሸጡት የሚችሉ እሷ ግን ብትጠቀምበት በጣም አሪፍ ነበር። እና ሽጠው ደግሞ ኮ ሊጠጡበት ምናምን የሆነ ጤነኛ ነገር ላይ እራሱ አያውሉትም እና በጣም ነው የሚያሳዝነው። ማርያምን ሰው መስራት እየቻለ ለዚህ ጥቃቅን ነገር ህይወታቸውን መስዋዕት አድርገው እንደዚህ እየተጓዙ ማደራቸው ራሱ እኔ በጣም ያስገርመኛልና በጣም የሚገርመው ነገር ደግሞ ሌላ በርበሬ፣ ዘይት ምናምን ራሱ ኮረስተን ቢሆን እኮ የወስዱት ነበር ማለት ነው። ጨው ራሱ አረሰን እንጂ ጨው ራሱ የወስዱት ነበር። እና ከዚህ በላይ ምን አለ? ምን አይነት ሌባ ነው ብዬ ራሱ እኔ ገርሞኛል። ማርያምን እስካሁን ድረስ ብረት ድስት ራሱ እየቆጠርኩ ነው። ይቅርታ ቤተሰቦች። ምክንያቱም ከምስርና ከነጭ ሽንኩርት በላይ ይሆናል። ሌላም እየቆጠርኩ ነው ያለሁት፣ እየቀጠለ እየቀጠለ እንግዲ ሌላ ነገር የወሰዱት ነገር ምናየው ይሆናል። ለማንኛውም ውድ ቤተሰቦች፣ በጣም በትልቁ ለእናንተ ላሳያቸው የፈለኩት ይሄ ስልክ መጮሁ በጣም አሪፍ። ምክንያቱም ሌላ ነገርም ሊጨምሩ ይሆን ይሆናል፣ አላውቅም። የዛኔ ባንነቃ ኑሮ ማለት ነው። ይሄ ስልክ ነው እና ያነቃል። ለማንኛውም ላይክ አድርጉም ስለ ምናምን አላልኳቸውም፣ ሌባው እንዲያየው ማለት ነው። ላይክ አድርጉ። ለማንኛውም መግቢያ የለም። ከንፋል ወይ ነገ ነ ሽንኩርት ውጭ ላይ አናሳድረው፣ እንዳትመጣ ሺ እንግዲህ በሩ ተሰራ። ውድ ቤተሰቦቼ ሙለሬ ጧት ባጃጅ ይዞ መጥቶ ወስዶ እንግዲህ አሰርቶት መጥቷል። እንግዲህ ከአሁን በኋላ እንኳን መግቢያ የላቸውም። ያው ጅብ ከሄደ ውሻ ጮኸ ቢሆንም አሰርቶታል። ውድ ቤተሰቦቼ እንደምታዩት እንግዲህ እየገጠመ ነው። ወንድ ልጅ ቆረጠ። ምስሩ የሰረቀው ሌባ ግን በቃው፣ ደስ ይለኝ ነበረ። በስመ አብ። አስባችሁታል? ግን የሰረቃችሁ ሰው ማለት ነው ፊቱን ብታዩት፣ ላ እንዴ ላ እንዴ ማለት ይሄ ነው እንዴ ምናምን ብላችሁ የምታደርጉትን አስቡት። እኔ ብሆን ግን ማለት ነው አላተርፈውም ባይዘው። ይቅርታ ሌባ ሰርቆ ሲያዝ በጣም ነው፣ እኔ እንጃ። በጣም ከሚያስደስተኝ ነገር ሌባ ሰርቆ ሲያዝ በጣም ነው የሚያስደስተኝና እዚህ ጋር እንግዲህ ጨርሰናል። እዚ ጋ ውድ ቤተሰቦቼ በራችን አዘግተናል፣ ቁልፍ እንዲቆለፍ አድርገናል። በጣም ነው የምናመሰግነው ቪዲዮን እስከ መጨረሻ ስላያችሁት። እንግዲህ ላይክ ማድረጋችሁ ግን እንዳትረሱ፣ ሌባው ጋር እንዲደርስ፣ ከዛ ደግሞ ሼር አድርጉት። እሺ ውድ ቤተሰቦቼ እሺ፣ እናመሰግናለን።